ብሩኬ እንግዲህ ኮራ ጀንን ጀንተል ብሎ እጁን ከኪሱ ከቶ እኔ እኮ አንተን እጄን ሳላወጣ መጣላት እችላለሁ፣ ምንም አታመጣም እያለ እየመለሰል ነው። ወንድ ማለት እንዲ ነው። እችችችች ስላሉ አይደለም። አንተ ግን በዚህ ልክ ይወጣጠረህ ነገር ምንድን ነው? ከጀርባህ ማን ነው ያለ? ከጀርባህማ የሆነ ሰው አለ። ማን ስለሆንክ ምን ስለሆንክ ምን አገብቶ በሃይሚና በብሩኬ። ሃይሚ የት ነው የምታውቃት? ምንም እኮ አታውቃትም ሃይሚ እንኳን አንተ አይደለም ብሩኬን ማንም አያስጠነቅቀውም በሀይሚ ጉዳይ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ኧረ ቤተሰብ ይሄ ሰው እያቃጥሎ ሊደፋ ነው። የምሬን ነው ግን አያናድድም? የሚናገረው ነገር ተውት፣ ይሄ ስራ ነው ምናምን የምትሉትን ነገር ማለት ነው። ግን በቃ ካንደበቱ የሚወጣው ነገር በጣም ነው ልብ የሚሰብረው። የምር በብሩኬ ቦታው ናችሁ። አስፉት ለሰከንድ፣ ምን ያክል እንደሚያቃጥል ከምትወዱ ሰው ራቅ ማለት ራሱ ምን ያክል ህመም እንደሆነ ለነገሩ ዛሬ ፍጼ ነው ያጠፋው። ፍጼ ግን ተው፣ ከዚህ ሁሉ ሁካታ ካለው ነገር ከሀይሚ ከብሩኬ በቃ ከሁሉም ከጀማኦ አንተ ትንሽ አስተዋይነት አስተውላለ ነገሮችን ታስተካክላለህ ስንል ዛሬም ሌላ ስተት ብሩኬ አሁን ላይ በጣም ልቡ በቃ ደምቷል። ታውቃላችሁ፣ በጣም ያልሆነ ጭንቀት ውስጥ ነው። ጥሩ ስሜት ላይ ነው ማለት አይቻልም። በጣም የሚያስጠላ ጊዜ እያሳለፈ ነው ያለው። ስለዚህ በዚህ ጊዜ ውስጥ ደግሞ እንደዚህ አይነት ኩርጭት ሰውዬ ወስደህ የሚናገረው አይጣፍጥ እሬት እሬት የሚል አማርኛ የሚያወራ ሰውዬ ወስደህ ከብሩኬ ጋር ማገናኘት በጣም ስህተት ነው። ፍጼ ጥንቃቄ አድርግ። ማድረግ ያለብህን ነገር ለሀይሚና ለብሩኬ ብቻ እንጂ ከዛ በተረፈ ግን ማንም ይደውልልህ። እንዴት ስልክ ያለ ማንሳት ይቻላል? ትናንትና ከዛ አለም አቀፍ ከሚባል ሰውዬ ጋር እያወራ አንተን ጥፋተኛ እያደረገ ነበር። እንደገና ደግሞ ብሩኬንም ፋራ ብሎ ሰድቦታል። ፋራ ሰገጤ ስግጥቅጥ ያላችሁ እናንተ የዚህ የኩርንችት ጓደኛዎች ማለት ነው። ስለዚህ ፍጼ በፈጠረ በቃ ተጠንቀቅ። ሁለተኛ እንዳታገናኛቸው እና ይሄ ኩርንችት ደግሞ እስከ ጓደኛ ገደል መግባት ትችላለ ተብላለ። አ እኮ እኛም እንጨምራለን ገደል መግባት ትችላለ አንተ ጓደኞችን ጥርግርግ አድርገ ጓደኞች ራሱ እኮ በአንተ ምክንያት እየተሰደቡ ነው። ምክንያቱም እንዳንተ ድልብ የሆነ ጭንቅላ ስላላቸው በደንብ ስለማያስቡ፣ በደንብማ ብታስብ ኑሮ ገና ከሰፈር ሄድኩኝ ከሰፈሩ ሂጅ አለው። እንግዲህ ወንድ ነኝ ከሰፈር መሄድ ወንድንኝ ያሰኛል። እንዲህ ወንድነት በዚህ ነው የሚለካው። ደግሞ ወንድ ነኝ ሲሰማው፣ ልበል እኔ እኮ ወንድ አትመስለኝም ነበር ዳኒ፣ ለካ ወንድ ነህ። የስራችሁን ፈጣሪ ይስጣችሁ። ዋጋ እናንተ ዋጋችሁን ታገኛላችሁ። ይሄን በጣም ሰውን የማይነካ ካልነኩት የማይነካ ልጅ፣ ከማንም ደንበር የማይደርስ ልጅ ከመካከላችሁ አገብታችሁ ጭምልቅልቅ አደረጋችሁት አደለ? እናንተ ግን ዋጋችሁን ታገኛላችሁ። ልጁ እንዲሳሳት የምታደርገው ጥረት ነው። አሁን አንተ ዱላ ምሱ ካልመታህ ብሩኬ፣ በቃ ቅር ቅር ይላል አይደለ? ራስን እንደዚህ ካልኮረኮመ? እና ውድ ቤተሰብ ማለት ነው። ወይኔ እንደው በጣም ይቅርታል ከጮኩኝ። እኔ አላቅም። ስሜታዊ ነው የሚያደርገኝ ይሄ ሰውዬ። በጣም ስሜታዊ ነው መሆነው። አስቡት፣ ላይ የብሩኬ እህት ሆናችሁ ልክ እንደ ፍፄ ከብሩኬ ጋር ቆማችሁ ይሄ ሰውዬ አፉን ሲከፍት ማየት ይቻላችኋል፣ የሚቻል አይደለም እኮ እንደዚህ ነው። እኔ የሚያንገበግበኝ ለምን እንዲሆን አላውቅም። ና እና ብሩኬ በፈጠረ አምላክ ለዚህ ሰውዬ ብለህ እጅን እንዳታበላሽ። ዳኒ የሚፈልገው እንዴት መሰላችሁ? ብሩኬ በጣም ተበሳጭቶ ዳኒን አናቱን ከፍሎለት እስር ቤት እንዲዘፈዘፍ ነው የሚፈልገው። እድሜውን እስር ቤት እንዲያሳልፍ ነው የሚፈልገው። ዳኒ ማለት ነው። ድሮ እኮ ካጭር ሰው እንደዚህ ነው የሚጠበቀው። ምንም ደህና ሀሳብ የለውም። ደግሞ አጭር ሰው ይቅርታ ቅር እንዳይላቸው ወዶች፣ አጭር ሰው የተባለ በሙሉ ተንኮለኛ ነው ማለት አይደለም። ስንት መልካም ሰው አለ። ይሄ ግን ሁሉም ነገር ያጠረ ስለሆነ በቃ ይገባዋል። እና የምትከበር ከሆነ ተከበር፣ ሰውዬ፣ ከሀይሚና ከብርኬ ህይወት ውጣ። አንተ አይደለም ለሀይሚ ጊዜ እንዲሰጣት ጊዜም እንደማይሰጣት የምትነግረው አንተ አይደለም እኮ ምንም ያገባ ነገር አለ? ኧረ የምትናገረውን ወቅ ከአንድ ሚሊዮን ምናምን ነጥብ ተከታይ አለኝ አለ። ደህና ይሄ ሰውዬ እኮ አሁን ቲክቶክ ላይ ማለት ነው፣ ይሄ መልካም ስራ ሰርቶ አይደለም የታወቀው፣ ውዶችዬ። ይሄ አንድ ሚሊዮን ምናምን የሚከተለ እኮ እንዳንተ ስድብ የሚፈልግ ሊሆን ይችላል። ምክንያቱም ቲክቶክ ላይ የምታስተላልፈው እኮ እንዳለ ስድብ እኮ ነው። ተሳዳቢ ከሆነ ትልቁን ትንሹን የምታስቀረው ነገር የለም። እንደ ለማያውቁ ታጠብ ይባላል። አንተ ለማያውቁ ታጠብ በእናትህ፣ ቲክቶክ ላይ ቁጭ ብለህ ስትከፍት የምትውል ሰውዬ ከሆነ በስድብ ድግሬ የጫንክ ማለት ነው። ስለዚህ ይሄ ተከታይ ያን እያየን የተከተለ ይሄ ነው ያክል ተከታይ ያለኝ ብለህ ልትመጸድቅ እንዳይገባ ከብዛቱ ጥራቱ ይባላልና የብሩኬ ቤተሰብ የሀይኝ ቤተሰብ ጥራት ያላቸው ምርጥ ቤተሰቦች ነው ያሏቸው። እንደዚህ በተከታይ ምናምን ጉራህን እንዳትነፋ ከዚህ ጋር ማለት ነው። እና ደግሞ አሻግረ ሄደ። እኔ ቡታጅራ ጅራ ሄዳለዋል በል ሂድ፣ ሂድ። አሁኑ ነው እኔ ፍጼ መለኛውም ተኖኖ ምን ሁለት ሰው ያስፈልገህም? እኮ ለአንተ ከዛ ከሄድክማ ስምረትም ትበቃለች። የምሬን ነው ዳኒ ማለት አንድ ኮብልስቶን ውስጥ የሚበቃው ነው እኮ እኔማ ሳስበው ማለት ነው። ይሄ በቃ የሆነ ፊት ባገኘው በኮብልስቶን ውስጥ እራሱን አብኒኒ ነው የሚለኝ እናንተ እናቴን በጣም ነው የምናድድበትና፣ ስለዚህ ቡታጅራ ጅራ ሂድና ማለት ነው የቡታ ጅራን አስፓልት ነው የሚያዞረ ነገር ያለው መለኛው ዝም የሚል እንዳይመስልህ። ልክ ድሮ ህፃናቶች ጆሯቸውን ይዘው እዛ ጋ ደርሳችሁ እዚህ ተመለሱ እንደሚባሉ እንደዛ አስበርክኮ እንደሚሰድ እንዳትጠራጠር። ጭራሽ ሰፈር ሄድኩ ብሎ ጉራውን ሊነፋ ይሞክራል እንዴ! እና ዩቲበሮችም ደግሞ ጥንቃቄ አድርጉ ተብለናል ማለት ነው። ስለዚህ ችግር የለውም ተናገሩ፣ ግን ፊቴ እንዳላገኛችሁ አለ። አረ እንዳታስብ፣ ከፊት እንመጣላለን። ያኔ ምን እንደምታደርግ እናያለን። እስኪ ካሮጥክ ነው ለዛውም ለሃይሚ ብዬ ነው። ለሃይሚ ክብር ብዬ ነው። አንተ አከበርካት አላከበርካት ምን ይጠበስ? ምን ይቀራል ከዚህ ጋር? እንዳንተ አይነቱ ሰው አከበረ አላከበረ ምን የሚመጣ ነገር አለ? ምንም የሚለወጥ ነገር እኮ የለም። ደና ሰውማ ለሃይሚ የምታስብ ብትሆንማ ወንም እኮ ያው ሃይሚን ከፈለገችው ሰው ጋር እንድትኖር ትለቃት ነበረ። ያልሆነ የሆነውን እያመጣ ከዚህ እየቀባጠር ሁለቱንም አለያየት አትጠርም ነበረ እና ከእናንተ ሕይወት ዘልዬ እኔ ነኝ እየገባሁ አልክ። አዎ አንተ ነው የገባ። ብሩኬ ፕራንክ አድርጓል። ይቅርታ የምታምን ከሆነ የእውነት ማርያምን ምናምን እያልክ የምትቀባጥረው ነገር እውነት ከልብህ የምታምን ከሆነ ይቅርታውን ተቀበል። ካልሆነ ግን አንተም ራሱ ካልጋ ላይ ስትዋኝ ነው የተገኘው፣ አደለ? ፕራንክ አድርጋል። መቼ ሜዳ ላይ ህትጋ ውሃ እየተራጨህ አይደለም የተገኘው፣ አደለ? ተመሳሳይ ፕራንክ ነው ያደረገው ይሄ ልጅ ማለት ነው። ግን እኔ ጽድቅ ነኝ ይላል። አንተ ጽድቅ ሆነ አታውቅም መቼም ቢሆን። ይቅርታ ማድረግም ይቅርታ መጠየቅም ራሱ ምን የምታቅሰው አደለም። አንተ ሲጀመርም አይገባም ይቅርታ፣ የብርኪ ይቅርታ ራሱ አይገባም። ከዚህ በኋላ ድጋሜ ትለምነዋለህ አንተ። ድጋሚ ይቅርታ እንደምትጠይቀው እርግጠኛ ሁኜ ነው ምነግርህ። ለምን በተሳሳተ መንገድ እየሄድክ ስለሆነ፣ ውዶችዬ በእናታችሁ ላይክ ላይክ አድርጉ። ዛሬ ዳኒሮስን እዚህ ጋር መንሽን አድርገዋለሁ ማለት ነው። እንዱ ቢሰማኝ ራሱ ለነገሩ በትናንሽ ዩቲዩበሮች እየዞረ ይሰማል። እመኑኝ፣ እየዞረ ፎቶ የተለጠፈበት ቦታ ላይ ይሰማል። ስለዚህ አርፈ ተቀመጥሽ፣ ከብሩኬ አናት ላይ ወረድ በል በቃ። ልጁ ምንህም አልነካ፣ ደንበርህንም አልነካ። አጥፍቷል፣ ይቅርታ ጠይቋል። ከዚህ በኋላ ልቀቀው በቃ በዚህን ያክል ክፋት አንተን ባሳደገ አንተ ወደሱ መጣ፣ አንተ ከሱ ላይ ተንጎል።